በጣም አዝናለሁ ቅዱሴ። ከዛማ ከኮማ ስነቃ እኔ ብቻ ነኝ ያለሁት እናቴም አባቴም እህቴም የሚሉ ቅዱሴ፣ ባክ ተረጋጋ፣ አታስብ፣ ደህና ነኝ እኮ አለ አይደል። ግን በቃ የዘላለም ፀፀት ሆነብኝ። አንተ በተደጋጋሚ ሰው አታቀም ስትለኝ፣ ቶሎ እና ትድብክ የነበረው ለዚህ ነው። በጣም ይቅርታ። በቃ የሰውን ቁስል አታውቅምና ለምትናገረው ተጠንቀቅ፣ እባክህ እሺ። በቃውን ተረጋጋ። ከዛ ልሽ ያችን ሚንጦ መንገድ ሊያገኟት አላልኩሽም? ከዛ ሰላም ካልኳት በኋላ ልክ ኳራ ስከተላት እነ ጽናት ጋር መጣሁ መጣሁ ስትል መስማት። እኔስ ደግሞ ቀድሜያት መጣሁና ክብሮሜን ፊልም በማያውቀው እስካሁን እየተጮኸበት እኮ ነው ያለው። መጣውኝና አውቂ ቅልስልስልስ እያልኩኝ ክብሮሜ በእናት አንገቴን አሞኛል እሸኝ ስለው ማሸት ልክ እያሸኝ እያለ መምጣት። ከዛ ልጅ ተንጨረጨረቻ፣ አበደች። ብታየው እስከሆነ ሰዓት ድረስ ደረጃው ጋር ስትንጨረጨር ነበር። አረ ዝም በያት እባክሽ። ሲጀመር አልፋታትም፣ እንደ እሷ ቂም የሚያስኩበት ሰው የለም። አንቺ ሰኒነ እንደዚህ ስቦ ጭቄያት የነበረው ምንም እንዳትዪኝ፣ ሁሉንም ነገር ሰምቼሻለሁ። አረ እንደዛ እኮ አይደለም። እና እንዴት ነው እባክሽ እንትን ያው አናዳኝ ስለነበር እኮ ነው። የፈለገ ብታናድድሽስ ይሄንን ማድረግ ነበረብሽ ጽናት? እባክሽን በክፉ አትወሰጂው እና ጥሩ ነገር ነው ብዬ እንዳደንቅሽ ነው የፈለግሽው? አንዴ ጽዬ ተረጋጊና እናውራ። አልረጋጋም። እንደውም እሱን ከእሷ ጋር እናውራበታለን። ሽ ደግሞ እንደው ኬት ነው የመጣችው? ሁለት ነገር ነው ያበላሸችብኝ፣ የዛችንም ልብ የእኔንም እቅድ። እኔ የምልሽ ሙሪ ወይ ይህ ሀይ ልብስ ስራ

ይሄ እሺ፣ እንኳን አብሮ ደስ አለን። ቆይ ምን ቆይ ተገኝቶ ነው? አረማዊ ሳቁም ፌሽታውም ይቆይኝ። ቆይ ምን ተፈጥሮ ማስጨነቅሽኝ እኮ? ምን አይነት ሚያሳየሽ

ሁሴን እኮ ሁለተኛ እንዳመጣ ብዬዋለሁ። ቆይ በዛው ቢቀርስ ይህ የራሱ ጉዳይ ትን እኔ ነጽናት ከሄድ ምን አጨናንቀኝ። ቆይ ግን ሰኒ፣ ለምንድን ነው እንደዚህ እያሰብሻለሹ? ለምንድን ነው እንደዚህ የምታስቢው? ሁሉንም ሰው እንደ ራስሽ አታስቢ ብዬሻል ነበረ፣ ግን አንቺ አሰሚም ደንቆሮ ነሽ። ታደረግ ሺ ይባሉል። ግን ካላለቀሽ ደግሞ እንዴትም ይህ ስሜት ሊወጣልሽ አይችልም። ሰላም ሰላም፣ ና የተከበራችሁ የቻናል ቤተሰቦች ሰላማችሁ ብዙት የተረፍረፊ በሌለ ጽናት ክፍል ሰማንያ ሰባት ይዘን ደቸች ብለናል። ላይክ ሸር፣ ሰብስክራይብ እያደረጉ ቤተሰብ ይሆኑ ሰኒና ኩሩቤል ለመጨረሻ ጊዜ ከለያዩ፣ ክሮም ምን አስባ ነው? ሊናስ ምን እያሰበች ነው? ለሰው ህይወት ጥልቅ ቅምንት የምትለው ማለት ነው። ጽናት ሴራዋን ደርሳበታለች። ምን ይፈጠር ይሆን? ውድና የተከበራችሁ ቤተሰቦች ላይክ ሼር ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። አበረታቱን፣ አይከፈልበትም። ምን አገናኝቷቸው ማለት በዚህ ደረጃ የሚያናድድ እኔ እንጃ። ግን ክብሮም እንደዚህ ሲናደድ ያየሁት ለመጨረሻ ጊዜ ያኔ በአንቺ ምክንያት ተጣልተን ከቤት የወጣ ጊዜ የዛኔ ብቻ ነው ዛኔ ጠዋት መታ ነበር ለዛ ነው ማለት ነው ፊቷ ምንም ልክ አልነበረም አይ ሴቶች የምትገርሙ ፍጡሮች እኮ ናችሁ እንዴት እስኪ አስቢው እንደዛ ለሴት ልጅ የሚጨነቅና ለሴት ልጅ ክብር ያለው ክብሮም በዚህ ልክ ከተናደደ የእኛ ነው ማጨጓረ በቃ ትልጦታላችሁ ማለት እ በጅምላ እየሰደብክም ባልሆነ አንቺንም አይመለከት ሚስትየው ወንድ ነኝ። እንደዛ ማለቴ አይደለም፣ ግን አንቺ የእኔ ግራ ጎን ነሽ ማለቴ ነው። አማርኛ ይሁንልህ። ግን ለሰኒ እናገርልሃለሁ። እንዳታስጨርሽኝ። ወይኔ አሁን ተኛሽ ቋንቋ ብናገር ነው የሚገባሽ? ቤቱ ሲስራፈር እና ምንም አይነት ነገር እንዳታውር። ቆይ ምንድን ነው አላማሽ? እሱም ብቻ ነገርኝ። እስኪ ምንድን ነው ፍላጎትሽ? ስራ ውስጥ አንድ የሚያረጋጋ ነገር ንገሪኝ ናሜ። እኔ እኮ ከስራ መጥቼ ስራ ማየቱ ከብዶኝ ነው። ለሰው ማሰብ የሚባል ነገር ጭራሽ አልፈጠረብሽም አይደል? እኔ ስራ ቦታ ሆኝ እንኳን ስለ አንቺን የማስበው አመማት አለመማት እያሉ፣ አንቺ ግን የሚያሳስብሽ ምንድን ነው? የቤቱን ጽዳት፣ እኛ ምን በላው ምግብ አይደል? እኔ እሱ አይደለ የሚያሳስብ እሺ። ይቅርታ። እና አንቺ እኔ ከስራ መጥቼ መስራት ይሄን ያልከሳሰበሽ የአንቺ እየታመሙ መስራት እንዴት ነው የማያሳስብኝ? እንዴት ነው የሚታይሽ? ሁሌም ይቅርታት ያለሽ ግን አንድም ቀን እንኳን ተግብረሽው አታውቂም አይደል እንዴ እኔ እኮ ነው አሁን የእንደዛ አስቤ አይደለም ግን ስራ ደግሞ መተ እዚህ ደግሞ እየለፋተኞቼ ማየቱ ከብዶኝ ነው ይኸውልሽ ምሮ አንድ ነገር ልንገርሽ አንቺ ምናልባት ራስ ችላ አትፈልጊው ትችያለሽ እኔ ግን እፈልግሻለሁ ታስፈልግኛለሽ ስለዚህ ለራስሽ ብለሽ ሳያ ለእኔ ብለሽ ራስሽን ጠብቂልኝ እሺ በቃ ሁለተኛ አልሰራም አይዞሽ እናቴ ይኸውልሽ ሰራተኛ እስከማመጣ በጣም ትንሽ ጊዜ ብቻ ታገሽኝ እሺ በቃ ከዚህ በኋላ ምንም አልሰራም ይሉ ስምሩ እኔ አንቺን በጣም ነው የምወድሽ፣ በጣም ነው የማፈቅርሽ። ምንም ነገር እንትሆኝብኝ አልፈልግም። እኔም እኮ ፍቅረዋሉ። ሰላም ሰላም! ውድ እና የተከበራችሁ የቻናላችን ቤተሰቦች ሰላማችሁ በዚህ ተተረፍረፍ ይበልልን። ሰኑ ይላል ላይክ ሼር ሰብስክራይብ እያረጉ ቤተሰብ ሚሆኑ ስለምታበረታቱን እጅግ አድርገን እናመሰግናለን።